ንጉሳዊ መድረክ ሻምፒዮንስ ሊግ ከዋክብት የሚያንጸባርቁበት፣ ታሪክ የሚጻፍበት፣ የደስታ ጮቤና የሐዘን እንባ የሚፈራረቁበት ድንቅ ምሽብት። በዚህ ሳምንትም ይህ መድረክ እውነትነቱን ዳግም አስመስክሯል። ከኢስታንቡል ገሃነማዊ ድባብ እስከ ለንደን ስሜታዊ ዳግም መገናኘት፣ ከጀርመን የማያባራ የጎልናዳ እስከ ኖርዌይ ውርጭ የቻምፒዮንስ ሊግ ምሽቶች ሁሉንም አሳይተውናል። እንኳን ወደ ኢቲን ፎኔት በሰላም መጣችሁ። ዛሬ ማክሰኞ ምሽት በሊጉ መድረክ የታዩትን አስገራሚ ክስተቶች በጥልቀት እንመረምራለን። ትረካችን ዋነኛ መነሻ የምናደርገው ኢስታንቡልን ነው። ለሊቨርፑል ይህች ከተማ ሁለት ፍጹም ተቃራኒ ገጾች ያሏት መጽሐፍ ናት። አንደኛው ገጽ በ205 ከኤስ ሚላን ጋር በተደረገው የፍጻሜ ጨዋታ ከ3 ለ0 ተነስተው ዋንጫ ያነሱበትን የማይታመን ተአምር የሚዘክር ነው። ሌላኛው ገጽ ደግሞ፣ አዎ፣ ሌላኛው ገጽ በዚህ ሳምንት የተጻፈው ጥቁሩ ገጽ ነው። በራምስ ፓርክ ጋላታ ሳራይን ለመግጠም የገባው የአርነስ ሎት ቡድን ከቀናት በፊት በክሪስታል ፓላስ የደረሰበትን ሽንፈት ለማካካስ ነበር ያቀደው። ነገር ግን ኢስታንቡል ሌላ እቅድ ነበራት። ጋላታ ሳራይ ወደ ሲኦል እንኳን ደህና መጣችሁ የሚለውን ታሪካዊ መፈክራቸውን ባያሳዩም ደጋፊዎቻቸው የፈጠሩት ድባብ ግን ከሲኦል የሚተናነስ አልነበረም። እያንዳንዱ የሊቨርፑል ተጫዋች ኳስ ሲነካ የሚሰማው የፉጨት ናዳ የስታዲየሙን አየር በውጥረት የሞላ ነበር። አሰልጣኝ አርኔስሎት ቁልፉን ተጫዋች መሐመድ ሳላን በተጠባባቂ ወንበር ላይ በማስቀመጥ ትልቅ ቁማር ተጫውተዋል። ይህ ውሳኔ ግን ከሽፏል። ገና በ16ኛው ደቂቃ ላይ ዶሚኒክ ዞበስ ላይ በባሪሽ አልፐሪልማዝ ላይ በሰራው ጥፋት የተገኘውን ፍጹም ቅጣት ምት የጋላታሳራዩ አጥቂ ቪክተር ኦሲሜን መረብ ላይ ሲያሳርፈው ራምስ ፓርክ በጩኸት ተናወጠ። የሚገርመው ይህ ጎል ከመቆጠሩ 17 ሰከንዶች በፊት ብቻ የቀድሞ የቶተናም ተከላካይ ዳቪንሰን ሳንቼዝ የኮዲ ጋክፖን ኳስ ከመስመር ላይ ማውጣቱ ነበር። እግር ኳስ እንዲህ ናት፣ በሰከንዶች የም ትገለባበት። የሊቨርፑል መከራ በዚያ አላበቃም። የቡድኑ የጀርባ አጥንት የሆነው ግብ ጠባቂው አሊሰን ቤከር በሁለተኛው አጋማሽ ላይ አስደናቂ ኳስ ካዳነ በኋላ በጉዳት ተቀይሮ ሲወጣ የቀዮቹ ተስፋ እየሟሸሸ መጣ። ስሎት ሳላህና አዲስ ፈራሚያቸውን አሌክሳንደር ኢሳክን አስገብተው ጨዋታውን ለመቀየር ሞከሩ። ሊቨርፑልም በመጨረሻ ደቂቃ ላይ ኢብራሂማ ኮናቴ ሲወድቅ አቻ የምትሆንበትን ፍጹም ቅጣት ምት ያገኙ መስሎ ነበር። ዳኛው ወደ ነጥቡ ቢያመለክቱም የቫር ውሳኔ ግን የኢስታንቡልን ደስታ አብስሮ የሊቨርፑልን ልብ ሰበረ። ውሳኔው ተሻረ። ይህ ሽንፈት ለሊቨርፑል ከውጤቱ በላይ የሆኑ ጥያቄዎችን አስነስቷል። ባለፈው የውድድር ዘመን በቀላሉ ፕሪምየር ሊጉን ያሸነፈው ቡድን አሁን ለምን እንዲህ ተጋላጭ ሆነ? በክረምቱ በመቶ ሚሊዮኖች የወጣባቸው እንደ ፍሎሪያን ዌርዝ ያሉ ከዋክብት ለምን አላንጸባረቁም? የቀድሞው የስኮትላንድ ተጫዋች ፓትኔቪን እንዳለው ይህ ሊቨርፑልን በፍጹም አይገልጸውም። አዎ ሊቨርፑል ማንነቱን የዘነጋ ይመስላል። የኢስታንቡል ምሽት ለቀዮቹ የሰቆቃ ምሽት ሆኖ ተመዘገበ። ሊቨርፑል በኢስታንቡል ሲሰቃይ፣ ሌሎች የአውሮፓ ነገስታት ግን በየሜዳው የበላይነታቸውን እያሳዩ ነበር። በካዛኪስታን ሪያል ማድሪድ የአካባቢውን ክለብ ካይራት አልማቲን ሲገጥም መድረኩ የአንድ ሰው ትርኢት ሆነ። የኪሊያን ምባፔ፣ የፈረንሳዩ ኮከብ፣ ሃትሪክ በመስራት የማድሪድን የ5 ለ0 ድል አብስሯል። እነዚህ ጎሎች የምባፔን የሻምፒዮንስ ሊግ ጎል ብዛት 60 አድርሰውታል። ይህም የቀድሞውን የባየር ሙኒክ አጥቂ ቶማስ ሙለርን በመብለጥ በውድድሩ ታሪክ ስድስተኛው ከፍተኛ ጎል አስቆጣሪ አድርጎታል። ሪያል ማድሪድ በላሊጋው በአትሌቲኮ ማድሪድ ከደረሰበት የአምስት ለሁለት ውርደት በኋላ ይህ ድል ትልቅ የማንሰራሪያ አጋጣሚ ሆኖላቸዋል። ንጉሥ ሲባል የሚረሳ ሌላ ቡድን አለ? በፍጹም። ባየር ሙኒክ፣ ጀርመናዊው ማሽን በሜዳው የቆጵሮሱን ፓፎስን ሲያስተናግድ፣ ሌላ እንግሊዛዊ ንጉሥ በድምቀት አበራ፣ ሃሪ ኬን። ኬን ሁለት ጎሎችን በማስቆጠር የባየርንን የአምስት ለአንድ ድል መርቷል። ይህ ሰው እውነተኛ የጎል ማሽን ነው። ለባየር ሙኒክ በ105 ጨዋታዎች 102 ጎሎችን አስቆጥሯል። የማይታመን ቁጥር ነው። ኒኮላስ ጃክሰንና ሚካኤል ኦሊሴም ለባየርን ድምቀት የነበሩ ሲሆን የጀርመኑ ሻምፒዮን በሁሉም ውድድሮች ያደረጋቸውን ዘጠኝ ጨዋታዎች በሙሉ በማሸነፍ ግስጋሴውን ቀጥሏል። የሻምፒዮንስ ሊግ ዋንጫን ለማንሳት ቁርጠኛ መሆናቸውን እያሳዩ ነው። አሁን ደግሞ ወደ ለንደን እንመለስ። ስታንፎርድ ብሪጅ ላይ የተደረገው የቼልሲና ቤኔፊካ ጨዋታ ከውጤቱ በላይ በአንድ ሰው መመለስ ተውቧል። ከ20 ዓመታት በፊት ራሱን ልዩ ሰው ዘ ስፔሻል ዋን ብሎ የሰየመው ሆዜ ሞሪንሆ፣ አሁን የቤኔፊካ አሰልጣኝ የሆነው ሞሪንሆ በውድም በክፉም ስሙን ወደሚያነሱት የቼልሲ ደጋፊዎች ፊት ቀረበ። ቤኔፊካ አንድ ለዜሮ ቢሸነፍም የስታንፎርድ ብሪጅ ደጋፊዎች ግን ለቀድሞ አሰልጣኛቸው ያላቸውን ፍቅር ከመግለጽ ወደ ኋላ አላሉም። ስሙን ደጋግመው ሲጠሩት ሞሪኖ በስሱ እጁን በማውለብለብ ምላሽ ሰጥቷል። እነሱ የታሪክ አካል ናቸው፣ እኔም የነሱ ታሪክ አካል ነኝ ብሏል ከጨዋታው በኋላ። በዚህ ምሽት ከጨዋታው በላይ ልብ የሚነኩ ትዕይንቶች ነበሩ። ሞሪኖ ለ56 ዓመታት በክለቡ ውስጥ ያገለገሉትን የቡድኑን ሰራተኛ ብሪያን ፑልትማንን ሲያገኝ የተፈጠረው ስሜታዊ ሰላምታና ስለሚወደው ብስኩት መቀለዱ የሰውየውን ሌላ ገጽታ ያሳየ ነበር። በጨዋታው ወቅት የቤኔፊካ ደጋፊዎች በቀድሞ ተጫዋቻቸው ኤንዞ ፌርናንዴዝ ላይ ዕቃ ሲወረውሩ ሞሪኖ ከወንበሩ ተስፈንጥሮ በመነሳት ደጋፊዎቹን እንዲያቀሙ በቁጣ ምልክት መስጠቱ፣ አሁንም በውስጡ ያለው የእግር ኳ ፍቅርና ስሜት እንዳልጠፋ ያሳያል። ሆዜ ተሸንፏል፣ ግን አሁንም በስታምፎርድ ብሪጅ ይወደዳል። ለንደን ስሜታዊ ምሽት። ወደ ኖርዌይ ውርጭ ስንሻገር ሌላ የእንግሊዝ ክለብ ቶተንሃም ሆትስፐር ከአስደንጋጭ ውርደት ያመለጠበትን ድራማ እናገኛለን። ከሰሜን ዋልታ 200 ኪሎ ሜትር ርቀት ላይ ከምትገኘው ቦዶግሊምት ጋር የተጫወቱት ስፐርሶች ሁለት ለዜሮ ወደ ኋላ ቀርተው ነበር። በሰው ሰራሽ ሜዳ ላይ በሚደረገው በዚህ ጨዋታ የኖርዌይ ክለብ በጄንስ ፒተር ሃውጌ ሁለት አስደናቂ ጎሎች ሲመራ ብዙዎች ሌላ የእንግሊዝ ክለብ ሰቆቃን ጠብቀው ነበር። ቶተናም ግን ተስፋ አልቆረጠም። ሚኪ ቫን ደቨን በግንባሩ ገጭቶ አንድ ጎል ሲመልስ፣ በመጨረሻም በ89ኛው ደቂቃ ላይ የቦዶ ግሊም ተከላካይ በራሱ ላይ ባስቆጠረው ጎል አቻ መሆን ችሏል። ቶተናም ከአስደንጋጭ ሽንፈት በመጨረሻው ደቂቃ ድኗል። ግን ይህ ውጤት ለነሱ ከባድ የማንቂያ ደወል ነው። እናም የቻምፒዮንስ ሊግ ምሽቶች እንዲህ ናቸው። በአንድ በኩል የሊቨርፑል እና የቶተናም ስቃይና የማንቅ ያደውል፣ በሌላ በኩል ደግሞ የሪያል ማድሪድ እና የባየር ሙኒክ የማያባራ ግስጋሴ እና የኃይል ማሳያ፣ በመሃል ደግሞ የሆዜ ሞሪንሆ ስሜት የተሞላበት የለንደን መመለስ። እያንዳንዱ ጨዋታ የራሱ ታሪክ፣ የራሱ ድራማ አለው። ይህ ነው ሻምፒዮንስ ሊግን የሻምፒዮኖች መድረክ የሚያሰኘው። ለዛሬ ያዘጋጀንላችሁ ትንታኔ ይህን ይመስል ነበር። እናንተስ ምን ትላላችሁ? የሊቨርፑል የውጤት ቀውስ መፍትሄው ምንድን ነው? መባፔና ኬን በጎል ብዛታቸው የት ጋር ይቆማሉ? ስለ ሞሪኖ መመለስስ ምን ተሰማችሁ? ሐሳባችሁን በኮሜንት ላይ አስቀምጡልን። ቻናላችንን ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳትረሱ። በሚቀጥለው ዝግጅት እስክንገናኝ ድረስ ሰላም።